ሐጅ ለመስራት ያሰባችሁ ወንድሞች ቤተሰቦች እህቶች ዘጠኝ ነገሮችን እነዚህ ዘጠኝ ነገሮችን መጠንቀቅ መቻል ይኖርባችኋል። ዘጠኝ ነገሮችን ካልተጠነቀቃችሁ ኤሕራማችሁ ወይም ደግሞ ያሐረማችሁት የሐጅ እንትን ክፍተት ያመጣባችኋል ችግር ያመጣል ሙሉ በሙሉ ሀጃችሁንም ሊያበላሽ ይችላል ማለት ነው ስለዚህ ሐጅ ለመስራት ወይም ዑምራ ለመስራት ለበይከ ሐጀን ለበይከ ዑምረተን ብሎ ይሄን ልብስ ከለበሰበት ሰዓት ጀምሮ ለወንድ ማለት ነው፣ ለሴት ልጅ ደግሞ ከነየተችበት ሰዓት ጀምሮ እስከሚፈቱ ድረስ አስረኛው ቀን የሚሰራውን ስራ ተሰርቶ የመጀመሪያውን ፍቺ ከግብረ ስጋ ግንኙነት ውጪ ሁሉ ነገር እስከሚፈቀድ ድረስ ወይም እርድ እስከሚከነው እስከሚከወን ድረስ ማለት ነው። አስረኛው ቀን የሐጅ ሰነ ስርዓት እርድን እስከምታከነውን ድረስ መጠንቀቅ ያለባችሁ ነገር ምንድን ነው? ስራው ላይ ከገባችሁ በኋላ የመጀመሪያው ፀጉርን መላጨት ዘጠኙን ፀጉር መላጨት ፂም መጀመሪያውንም አይፈቀድም እና ይሄ ግን የማህቀ እጪ ቀድሞ ቀመስን መንካትም አይቻልም። ይሄ ወንዶችን ብቻ የተመለከተ ነው። ለሴት ልጅ ፀጉር መንካት ስለማይፈቀድላት በአማኑም ሰዓት ማለት ነው። ሁለተኛው ጥፍር መቁረጥ መጀመሪያ ከኢህራም በፊት ከመሐረም በፊት እነዚህ ነገሮችን ማስዳት ያስፈልጋል። እና አሁን ጥፍር መቁረጥ የተከለከለ ነው፣ አይቻልም እስከ ሐጁ ፍጻሜ ድረስ ማለት ነው። ሶስተኛው ወጥ ጤብ ሽቶ ነገሮችን መቀባት ሴት ልጅ ያው በአማኑም ሰዓት አይፈቀድላትም። ወንዶችን ሙሽታረክ የምትሆንባቸው የምትጋራባቸውም አሉ፣ ለብቻው የምትሆንባቸውም አሉ። እዚህ ጋር ጤብ ለወንድ ልጅ ነው ሴት ልጅ መጀመሪያውንም ስለማይፈቀድላት ማለት ነው። ሌላኛው አራተኛው ወሉብሱል መኺጥ የተሰፋ ልብስ መልበስ ከውስጥ ፓካውት መልበስም አይፈቀድም። ኖርማል ነፃ ነው መሆን ያለበት አንድ ጃጅ ልክ እንደዚህ ባዶ ነው። ከታችም ደግሞ ሽርጡን እንደዚሁ ባዶ አድርጎ ነው መጠቀም ያለበት እንጂ ምንም ነገር የተሰፋ ልብስ የውስጥ ልብስም ፓካውትም መልበስ አይቻልለትም ማለት ነው። ሌላኛው ተቅጥያት ራስ ራስን በዚህ በኮፍያ ራስን በኮፍያም ሊሆን ይችላል፣ ኬፕም ሊሆን ይችላል በሌላም ነገር መሸፈን አይቻልም። ነገር ግን እንደ ዣንጠላ ነገር መያዝ ችግር የለውም። ከላይ ደግሞ አካልን ሰውነትን ሳይነካ አናትን ሳይነካ ከላይ በሆነ ነገር ዝም ብሎ ፀሐይን ለመከላከል ሙቀትን ለመከላከል ቢጠቀም ችግር የለውም። እንደ መነፅር ነገር ቢጠቀም ምናምን በዚህ ችግር የለውም። አንዳንድ አካል ይከለከለ ማለት ይከለከላል ብለው የሚሰጉ ሰዎች ስላሉ ነው። እና የተሰፋ ልብስ መልበስ አይቻልም። ፀጉርን መሸፈን አይቻልም። ወተርዴት ራስ ከዛ ሌላ ወቀት ወቀት ሰይድ የዱር እንስሳን ማደን ወይ መግደል አይፈቀድም አይቻልም። ይሄ የተከለከለ ነው። ሌላኛው ወአቅድ ኒካህ ስምንተኛው ማለት ነው። ኒካህ ማሰር እሱም አይቻልም። ኒካህ ማሰር ማለት እዛው ሐረም ላይ ኒካህ ማሰር ሀገር ቤት ላይ እሱ ወኪል ሆኖ ልጁ ኒካህ ልታሰር ብላ ወኪል ሆኖ በቃ ወኪል ያለው ድር ያለው ብሎ ማለትም አይፈቀድም አይቻልም። ኒካህ ማሰር ምስክርም መሆን በዚህ ጉዳይ ላይ የተያዘ ምስክርም መሆን ለሌላ ማሰር ለራስም ማሰር ማሰር ለራስም ማሰር ቢሆን አይቻልም ። ማሰርም ማሳሰርም አይፈቀድም። ሐረም ላይ ኢህራም ላይ የሆነ ሰው ማለት ነው። ሐጅን ለመስራት ወይም እምራን ለመስራት ያሐረመ የሆነ ሰው። ዘጠነኛው ወሙባሸረት ሚሳ ሴት ልጅ ከሴት ልጅ ጋር መነካካት። አሁን እዚህ ጋር እንደምትመለከቱት ጧፍ ላይ ወንድም ሴትም አብሮ ነው ጠዋፍ የሚያደርገው። በእርግጥ በሽተኛ የሆነ ሰው በሽተኛ ጭንቅላት የሌለ ሰው ያለው ሰው ካልሆነ በስተቀር እዚህ ቦታ ላይ አላህ እንደሚቀበለኛል አይቀበለኝም፣ ምን አይነት ዒባዳ ያለብኝ በሚል ተመስጦ ውስጥ ነው እንጂ ሰውየው የሚኖረው፣ አጠገቤ ማናለች ማንለችም የሚለው ትዝም አይልም ቦታው ላይ አልሐምዱሊላ። ይህን ነገር አላህ አንስቷል። በሽታ ያለባቸው ሰዎች መነካካት እንትን ማለት አላስፈላጊ የሆኑ ነገሮች ሙባሸራ ማድረግ እነዚህ ዘጠኝ ነገሮችን መጠንቀቅ መቻል ይኖርብናል። ሌላኛው ጂማዕ ማድረግ ወይም ደግሞ ከሚስት ጋር ግንኙነት ማድረግ። ለሐጅ ወይም ለዑምራ የሄዱ ሰዎች ቤርጎ ወይም ደግሞ ክላስ ለብቻቸው ይይዛሉ። ይህ የሐጅ ወቅት ተጠናቆ እስካላበቃ ድረስ የእርዱ ቀን ወይም አስረኛው ቀን እርድ ፈጽመው እስካልጨረሱ ድረስ የሐጅ ስነስርዓታቸውን ካልፈፀሙ በስተቀር ግንኙነት ማድረግ የተከለከለ ወይም ሐራም የሆነ ነገር ነው ማለት ነው። ጥንቃቄ ያስፈልጋል ማለት ነው። በዚሁ አጋጣሚ ደግሞ ሴት ልጅም እንደዚሁ ፊቷን መሸፈንና ጓንት መልበስ የተከለከለ ነው የሚሆነው አይፈቀድላትም። ስለዚህ ምንድነው ማድረግ ያለባት? ያው እጇ ባዶ መሆን አለባት። ፊቷን ሚቃ መልበስ የለባትም ማለት ፊቷ ይከፈት ይታይ ማለት ግን አይደለም ይላሉ ዑለሞች ኒቃ ስልቶን ልትሆን ትችላለች ኒቃ ከሆነች ምንድነው ማድረግ ያለባት ፊቷን መሸፈን አለባት ግን ፊቷ መሸፈን የለበትም ምን ማለት ነው ፊቷን ይሄ የሚሸፍን የምትሸፈንበት ነገር ፊቷን እንዳይነካት ይሄ ፊቷን አካሏን መንካት የለበትም ከላላይ አድርጋ አሁን እንደዚህ አየር ላይ የሚወርድ ነገር መጠቀም ትችላለች ይህን ትችላለች ብለዋል ዑለሞቻችን። ስለዚህ ምናልባት ኬፕ ከውስጥ ኬፕ ለብሳ ንቃቧን ከላይ ብትለቀው ፊቷን አይነካውም ማለት ነው። ስለዚህ አየር ላይ ይንሳፍፋል። ባዶ ፊቷ መታየት ስለሌለበት ማለት ነው። ንቃብ አትልበስ እንጂ ፊቷን ታሳየ የሚል ስለሌለ ማለት ነው። እና ጓንትን መልበስ የለባትም። እነዚህን ነገሮችን ምሳሌ ሌላው ከዚሁ ጋር ተያይዞ ደግሞ ሚቃት የሚቃት ወይም ደግሞ የሚታረምበትን ቦታ ሐጅ ለማድረግ ወይም ዑምራ ለማድረግ ሚቃት አለ። ምሳሌ ከኢትዮጵያ የሚሄድ ሰው የለምለም የሚባል ቦታ አለ። የመለይ ይህንም ማለፍ አይፈቀድም። አንድ ሰው ካለፈስ ካለፈ ተመልሶ መምጣት አለበት። ተመልሶ መምጣት የማይቻልበት ሁኔታ ከሆነ ደግሞ አሁን በአውሮፕላን ተመልሶ ድጋሚ ወደዚህ መምጣት ካልተቻለ ማድረግ ያለበት ፊዲያ ነው፣ ወይም ደግሞ አርዶ ማብላት አለበት። ለዚሁ ማለት ነው፣ ለነዛ ላሳለፍናቸውም ነገሮች። ምሳሌ የእህራም ልብስ አንድ ሰው ለብሶ አውልቆ ማጠብ ይችላል። እንደዚህ አውልቆ እንትን ማለት ይችላል። ግን ይህን ልብስ አውልቆ ሌላ ልብስ መልበስ አይፈቀድለትም እረስቶ ከሆነ ወይም ባለማወቅ ከሆነ ችግር የለውም ብለዋል ዑለሞች። እነዚህንና ቅድም ያሳለፍናቸውን ዘጠኝ ወይም አስር ነጥቦችን የተላለፈ የሆነ ሰው ሆም ብሎ ከሆነ እረስቶም ሳያቅም ከሆነ የተላለፈው ምንድነው ያለበት ከተባለ ዑለሞች ያው ይሄ ሰውዬ ወንጀል አለበት ተውበት ማድረግ አለበት ይላሉ። ሌሎች ዑለሞች ደግሞ አርዶ ማብላት አለበት ከፋራው ይሄ ነው ብለው ይላሉ እና ምናልባት እንደዚህ አይነት ነገሮች የተሳሳት ናቸው ነገሮች ካሉ እንደዚህ ጥንቃቄ ማድረግ መቻል ይኖርብናል አጠገባችን ላይ ያሉ ዑለሞችን ፈትዋ መጠየቅ ያስፈልገናል ማለት ነው አላሁ አለም